ደሳለኝ አዲሱ ሙዚቃውን ሰምቼ በጣም ደሳለኝ። ዘመድኩን እንደምትሉት ዛሬ ሆሊዴ ነው። በአሜሪካ ከመጣክ የአሜሪካ ዲያስፖራ ቤት ነው በሉት። ኦኬ፣ የኔ ቆንጆ ልብ ይነካላ። የሆነ ሰው ደግሞ ጓደኛ አለኝ እና የአጫሉ ሰከንድ ካዝን ነው። እንደ አጫሉ በምድር ላይ የሚወደው ሰው የለም እና አይውሽ ይሄን ሙዚቃ ቢሰማው ደስ ይለኛል። ኢትዮጵያ የምመጣው እኔ እንጂ አላወኩም። ፓስትር ዲ እንዴት ነው? ቆንጆ እና እንደዛ ነው። ዘመድኩን ናፍቆኛል። አንደር ስቴትመንት ነው። ዘመድኩን እርቦኛል። እራብ ከሚል ዘፈን አለ። ዘመድኩን እራበኝ፣ ናፈቀኝ አይገልፀውም፣ ቃሉ ዘመድኩንን፣ ተርቢዋለሁ። ነጭ ነጭን ሲል ቡናሽ ቶሞካት ወስደኛለች። የት ነው ቡና ቶሞካ? የሆነ ቤት ደግሞ አለ ሲሳይ የሚባል የከፈተው ቡና ቤት እዛም መሄድ ፈልጋለሁ። ስመጣ ትወስዱኛላችሁ? የላስኳቸው ኦሮሞ ፌመሶች እዛ ነው የሚቀመጡት፣ እና አንድ ላይ ሰብሰብ ብሎ ቢጮብኝ ይቻላል። ኖ አዶን ሀቭ አዘርዲያ ዲቫይስ። ግን ሙዝንትን ብየዋለሁ። አይቲውን ላይ እንትን ካለ ገዛዋለሁ ግን ሙዚቃ ቪዲዮ ሰርቼበታለሁ። መኪና ውስጥ ገባው። ጂጂ ኪያ እዝ ስትራግሊንግ ባይ ዘ ዌይ ጂጂ ኪያ። አሁን ጂጂ አሁን ያንቺን የወደቀን ዛፍ አልነካም። የወደቀን ሰው አልነካም። ህሊና አለኝ እና ቴክ ኤ ብሬክ ጂጂ ነው ኢሞሽናል እና ስፒሪቹዋል ብሬክ ያስፈልግሻል። ዩናት ዌል ኮኔክትድ። በቃ እያየውሽ እየሄድሽ ነው፣ ሰው እና እየሰመጠች ነው ጂጂ ላይክ እየሰመጠች እያለች ተወጣና ፋኒ ደፈረኝ። ከዛን ተሰምጥና ተልታ ትሞታለች። ተሰምጥና ልጅሽ በሽተኛ ነው ሰው ዩ ድሮውኒንግ ምንም ውሃ የሚያነሳ ነገር የለሽም። ምትዩንም ሰዎችም አሁን ቪውም የለም፣ ቪው የለም፣ ሰው ጥሎሻል። ከዛም በተጨማሪ ደግሞ ዩቱቡ ተዘጋ። ራስሽን ስታዩ ስትረስ አለብሽ፣ ብዙ ነገር አለብሽ። እና እኔ ኦነስትሊ እኔ መጥፎ ነገር እንዲደርስብሽ አልፈልግም። ከዚህ በላይ ምን ይደርስብሻል? ግን ቴክ ብሬክ። ብሬኩ ሰጂ ኢሞሽናል ብሬክ የለም። ጸጠህ በቃ ሪከርድ እንኳን አታረጉኝም ምናምን። ቢኮዝ ሰው ናቀሽ፣ ሰው ናቀሽ በስራሽ ነው የተናቅሽው። ደግሞ እራስሽ ፕሩቭ አድርገሽ አሁን እኔ ምከሰሰው ኤቪደንስ በሌለ ነገር። አንቺ ግን ቁጭ ብለሽ የልጄ ባል ደፈረኝ በሀሰት ከዛም ፕራንክ ነው አልሽ፣ ወጥሽ ምንም እንዳልተፈጠር የምትናገሩ ንግግሮች፣ ህጻናት ልጆችን ባይ ዘዊ ላስት ታይም እኔን ልጆቿ በሽተኞች ናቸው ብለሽ ስትሰርቢኝ፣ ይሄ ቱ ሪሊ ቶት እኔን እኔ ነኝ ጎዳሽ እና ያቺ ደሞ ማናት ጫልቱ የምትባሏ እኔ ነው የጎዳችሁ ይመስሏቸዋል በነገራችሁ ላይ ስለ ዲሴቢሊቲ ስለ ሰው ስትራግል ስትሳደቡ የብዙ ቤቶችን ነው የምታንኳኩት ያል መጣልኝ ኢንቦክስ የለም አንቺና ጫልቱ ለተናገራችሁት ነገር የብዙ ቤት ነው ያንኳኳችሁት ስለዚህ ይሄን ይህን አስቤ ነው ቆንጆ ጀኔራላይዝድ የሆኑ ነገሮችን ልጆቿ እንደዚህ ናቸው ዲስብሊቲ ያለበት ልጅ አቅፋ ሌላ እናት ትሰማሻለች። እስፔሻሊ ደግሞ ናውዴስ ኦቲዝም እኔ ኦቲስቲክ ነኝ እውነቴን ነው ብላችሁ እና ኤቭሪባዲ ሁሉም፣ ኦልሞስት ሁሉም ቤት ውስጥ ያለ ነገር ነው፣ አናወረውም እንጂ እና እንደ ቢግ ዲል ቁጭ ብላችሁ ልጆቿ በሽተኞች ናቸው ምናምን ያ ብላችሁን ትስት በሉ የሁሉንም ቤት ነው የምታንኳኩት። እና ኢትዮጵያ ደግሞ 27 ሚሊየን ከመቶ ሚሊዮን 27 ሚሊዮን አካል ጉዳተኞች አሉ። ያኔ ኦቲስቲክ ነኝ። ለዚህ ነው ጭንቅላቴ ዲፍረንትሊ የሚያስበው፣ ለዚህ ነው ጭንቅላቴ ብሩህ የሆነው። ለዛ ነው ስለዚህ። ይሄን ይሄንን ነው ገብቶሻል፣ ምትሰሪው ካንደበትሽ የሚወጣው ቆሻሻ የሀሰት ክስ የተዋረዱ ነገሮች በሰው ፊት ሞገስ እነሳሽ በሰው ፊት ሞገስ እነሳሽ እንደ እድሜሽ ሰው ሊያይሽ አልቻለም ለዛ ነው እና እኔ ቴክ ብሬክ ብሬክሽን ውሰጂ ከዛን አርፈሽ ደግሞ ነኝ ሰው ሁሉ የሚንቅሽ ትልቅ ሰው ነሽ ሰው ሁሉ የሚንቅሽ ሰው የሚሰድብሽ የሚያዋርድሽ ሴት ልትሆኚ አይገባም አይ አም ዳግኖስድ ኦቲስቲክ። እኔ ኦቲዝም አለብኝ። ኦቲዝም ምን ይመስላል? ይሄንን ሰው ይመስላል። በቃ ልመዱት እና ይሄንን ነው ጊዜው ሰጂ ያንን ጸጉር ከአንድ ወር በላይ ኤዲኤችዲም፣ እሱም አለብኝ። ሌላም ጨምሪልኝ ይልኝ፣ ይሄን ነው። እኔ በጣም ሺ ሉክስ ስትረስድ ዲፕረስድ አይ ቲንክ ገንዘብም ችግር አለ መሰለኝ። በቃ በጣም ታሳዝኛለሽ፣ በጣም ታሳዝኛለሽ። እኔም ነኝ። የዛን ቀን በጣም ነው ያለቀስኩት። ባይዘዌ በጣም ብዙ ማልጠብቃቸው ሰዎች ቴክስት እያደረጉልኝ ነበር፣ እና በጣም ብዙ ቤቶችን ያንኳኳሹ በአንቺ ቤት እኔም መጉዳትሽ ነው ከንቱ። ለማንኛውም እኔ ኦቲስቲክ ነኝ ይም ፓስተሬም ኦቲስቲክ ነው። ኦቲዝም ይሄንን ይመስላል። የኦቲዝም ፊት ማን ነው ሲባል ጃለልቲ ፋንሲ ሬስቶራንት ከሄደች ቆይች ስንኮ ገላተሽጦ ነው እናቴ ፋንሲ ሬስቶራንት ለሚሄድ እኮ ደና ዊግ ማድረግ አለብሽ፣ ደና ሽቶ፣ ደና ንግግር ማውራት አለብሽ። እኔ ቆንጆ ጂጂ እርጥ ቤት ነው የምትበላው ያላት the way she carries herself ራሷን አሸካከሞ እርጥ ቤት ሲበዛባት እርጥ ቤታው የሚሸጠው ሳምቡስ እንትን ሳንዱቹ አላ እርጥቡ ሳምቡሳ ተከቶበት ስፔሻሉ የለም መቶ ብር የሚሸጠው ፣ አሁን ኖርማል እርጥብ ሰማንያ ብር ነው። ሳምቡሳ ሲገባበት መቶ ብር የሚሸጠው እራሱ አትመጥንም ለሱ። እንትን ቤት ሻሜታ ቤት ምናምን ነው ያ። አውቲስቲክ ነኝ እርዝ ኖርማል ቢሆን እነ ቢዮንሴ ማሪያ ኬሪ እና ብሪትኒ ስፒርስ ር ኦቲስቲክ እኔ ኦቲዝም አለብኝ። እኔ ኦቲዝም አለብኝ። ስለዚህ ኦቲዝም እ ኒው ኖርማል እንቁላል ወጥ ትበላለች እንደ ጂጂ። እሱን የሚበላ ሰው አለ በዚህ ምድር? ካን የዚ ኦቲስቲክቱ እንቁላል ወጥ የሚበላለ። እኔ አሁን ኦቲስቲክ መሆኔን ዋናው ያወቅኩት ሴንሰር ይሹ አለብኝ። አሁን እንደ እንቁላል ወጥ፣ እንደነ ገንፎ፣ ይህ ስላይሚ ነገሮች ገብቷቸዋል። ስታዩት ይህ እንቁላል ወጥ ፊት አይመቸኝም፣ አይደላኝም። ይህ እንቁላል ወጥ ምናምን አሁን ምግብ እንትን ሲበላ ጭምልቅ ሲል ደስ አይለኝም። ሁሉም ተለያይቶ መቀመጥ አለበት። ለምሳሌ አሁን ሽሮ ስትበይ የተቆራረጠ ቲማቲም ከጎኑ ሲነካው ባዘር ያረገኛል። እንጀራ መሀል አድርጌ ቲማቲም ማረገው።